የሊቃውንቱ መፍለቂያና መቀመጫ ናት ተብላ የምትሞገሰው ጎንደር ከሰሞኑ የሁሉም አይን ማሳረፊያ ሆናለች። ለዚህ ደግሞ ምክንያቱ ከሰሞኑ ሊቀ ሊቃውንት ቆሞስ አባ ገብረ ማርያም ስለ ኮርስ አላስፈላጊነት ሲናገሩ የሚያሳይ ቪዲዮ መውጣቱና አሁን ደግሞ ሰሜንን ለኢየሱስ በሚል ፕሮቴስታንታዊ እንቅስቃሴ መስፋፋቱንና ብዙዎችንም መንጠቅ መቻሉ ነው። ኮርስ የሚሉት እኔ ለቤተ ክርስቲያን አላቷ አለም ይመስለኝ። ይቅርታ አርጉልኝ። በተለይም የቤተ ክርስቲያን ሊቃውንት በስፋት ከሚፈልቁበትና ምናልባትም ከሌላው የሀገሪቱ ክፍል በተለየ መምህራኑና መጻሕፍቱም ስለሚገኙበት ጠንከር ያለ ክርስትና ይኖርበታል ተብሎ በሚታስብበት በሰሜኑ ክፍል ይህ መታየቱ፣ ይልቁንም እነዚህ አካላት ትኩረታቸውን ወደዚህ ክፍል አዙረው በጎችን ከበረታቸው ለማስወጣት ማሰባቸው ለምን ይሆን የሚለው ጥያቄ ሲነሳ ብዙዎች ምክንያቶችን መደርደር ይቻላል። አሁን ላይ የብዙዎች ትኩረት ምን ላይ ነው የሚለውን ራሳችንን መጠየቅ ይገባናል። ታላላቅና ግዙፍ የሆኑ ሕንፃዎችን መገንባት፣ በግዝፈታቸው ብቻ ሳይሆን በኪነ ሕንፃ አሠራራቸው አንዱን ደብር ከሌላው ማነጻጸር ላይ ሊህንም ሕንፃዎች ለማሠራት በሚካሄዱ የኦንላይንና የባዛር የገቢ ማሰባሰቢያዎችን ማዘጋጀት ላይ ሲቀጥልም በሚሊኒየም አዳራሽና በሌሎችም ቦታዎች የሚደረጉ የዝማሬ ጉባያት አልያም መረጃጅፍ ጠዋፍ አብርቶ ልዩ መንፈሳዊ ጉባኤ በማዘጋጀትና የዝማሬ ማይበል እየተባለ ዘምሮ መበተን ላይ አይደለምን? ያልተስተዋለው እነዚህ ዐሥርና ዐሥራ አምስት ዓመታትን የሚፈጁ ብዙ ሚሊዮን የወጡባቸው ከአካባቢው ምዕመናን ብዛት አንጻር ሳይታሰቡ የሚገነቡ ታላላቅ ሕንፃዎች አስቀድሞ ምዕመናን ላይ ወንጌል ካልተዘራ ልጆች ቃሉን እየሰሙ ካላደጉና ሥርዓተ ቤተ ክርስቲያን በርግጥም ተከብሮ አባቶች የመሩንን መንገድ ካልተከተል በውጭ ዓለማት እንደምናየው የከሸፈ ክርስትና ወደ ሙዚየምነት መቀየር እንጂ ዕጣ ፈንታው ምን ሊሆን ይችላል? ራሳችንን አሁንም እንጠይቅ። አሁንም ቢሆን ብዙዎች የደነገጡት በክስተቱ መሬት ላይ መውረድ ሳይሆን የሊቃውንት መፍለቂያ ተብላ በምትሞካሽ ከተማ ላይ ይህ በመከሰቱ ነው። አንድ ሰው ዕድሜውን በሙሉ በትምህርት ቢያሳልፍም ቅኔውን ቢራቀቅበትና ድጋውን ቢያበጥረውም መጻሕፍትን ቢመረምርና ትርጓሚያት ላይ ቢራቀቅም ይህን ሁሉ ዕውቀት ትውልዱን ለማዳን ካልተጠቀመበት ትርፉ ምንድን ነው? ይህ በጎንደር አሊያም በሌላ ቦታ ለሚገኙ ብቻ ሳይሆን ለሁሉም ለእያንዳንዱ የሚደርስ የሞራል ጥያቄ ነው። ታዲያ መፍትሔውስ ምንድን ነው? አንደኛ ለቅዱስ ወንጌል ተገቢው ቦታ ይሰጥ። አሁን ላይ ትኩረቶች ወደ ዝማሬው አገልግሎትና አውደ ምሕረቱን በተለጠጡና በበዙ ቅጥባጡ ዲኮሮች አሳምሮ የዝማሬ ምሽት በሚል ምእመኑን አዘምሮ መበተን በብዙ ደብራትና ሰንበት ትምህርት ቤቶች እየተስተዋለ ነው። በተለይም አይላፋት ዝማሬ ከመጣ ወዲህ በየደብሩና በየከተማው ይህ ሂደት ተስፋፍቷል። ዝማሬ እግዚአብሔር የሚወደው ምስጋና ቢሆንም ቅዱስ ቃሉ ካልተሰበከና ወንጌል የተለየው ከሆነ ግን ጩኸቱ ከንቱ ይሆንብናል። ስለሆነ በዝማሬ ጉባኤ አያቱ ሰበብ የሚመጣውን ምእመን ቅዱስ ወንጌልንና ሥርዓተ ቤተ ክርስቲያንን በሚገባ ማስተማር ያስፈልጋል። ሥርዓተ ቤተ ክርስቲያን ሲባል ሌላ ወሳኝ ነጥብ ማንሳት ይቻላል። በአውደ ምሕረት ላይ የሚሰጡ ትምህርቶችንም ማየት እንዲሁ ያስፈልጋል። የሰባክያን የትምህርት ዝግጅትና ስልታቸውን ማጤንም አስፈላጊ ነው። አንዳንድ መምህራን የሌላውን ስብከት ቃል በቃል በሌላ ቦታ ላይ ሲደግሙት ይታያል። አንዳንዶች ከትምህርት ይልቅ ድምጸትን ማሳመርና ፕሮቶኮል ያለው ሂደት ላይ ያተኩራሉ። ጮክ ብሎ ኃይለ ቃል ስለተነገረ ብቻም ግብ ተመትቷል ማለት አይቻልም። አውደ ምሕረት ላይ ሁልጊዜም ተመሳሳይ ሂደት ተመሳሳይ ስልት መጠቀም ምንም ቢሆን ተሰባኪያኑ ላይ መሰላቸት ሊያመጣ ይችላል። ዓመት ከዓመት ተመሳሳይ ርዕስ ዓመት ከዓመት ተመሳሳይ ጮት ከሆነ ፍሬው እንዴት ሊገኝ ይችላል? ተሰባኪያኑ ምን ላይ ናቸው የሚለውን ማጤን ከስብከት ዘዴ አንዱ አይደለምን? ይህን እንዲህ እንዳለም? አውደ ምሕረት ላይ ለምን ሥርዓተ ቤተ ክርስቲያን አይሰጥም? የቤተ ክርስቲያንን ታሪክና ተዛማጅ ርዕሶች ስለምን በሰንበት ትምህርት ቤት አዳራሽ ግንቦችና በግቢ ጉባያት ውስጥ ብቻ ታፍኖ ቀረ? ሌላው ምእመንስ ይህንን ማወቅ አይገባውምን? ምናልባትም ታሪኩን ስርዓቱን አለመረዳት የብዙዎች በለማዳዊ ክርስትና መታሰር ለአጥቂዎችና ለነጣቂዎችን መመቻቸት ምክንያት አይሆንም? ሰላሳና አርባ ዓመት ሲያስቀድስ የኖረ ምእመን ዛሬም ቡና ይጠጣል ወይስ አይጠጣም፣ አሳ ጾም አለው አልያስ የለውም ላይ ከሆነ ክርክሩ ኪሳራ እንጂ ምን ይባላል? የመጽሐፍ መምህር፣ የትርጓሜ ሊቅ እየተባባሉ መጠራራት ብቻ ሳይሆን ሊመምህራንስ ስለምን መድረኩ ተሰጥቷቸው ተሰምቶ በማይጠገበው የእግዚአብሔር ቃል የደረቀችና ወንጌል የተጠማች ነፍሳችንን አያረሰርሱልንም? ቤተ ክርስቲያን ዙሪያ የሚሰማው የሙስናና የአስተዳደር ብልሽነት ዜናስ ስለምን ምን መፍትሄ ሊበጅለት አልቻለም? ምእመናን እየተሰደዱና እየተሰዉ ከላይ በትኩረት የሚሰማው ግን የደብረ አለቆች ዝውውር ነው። ከበረቱ ብዙዎች እየወጡ ለአሳሳቢ የሚሆነው ግን ሀገረ ስብከቶች የሚያስገቡት የገንዘብ ፐርሰንትና የሪፖርት ይዘት መጠን ነው። ምን ያህል ምዕመን ከሃይማኖት መንገድ ወጣ የሚለው ቢሰራ ግን፣ አንገት የሚያስደፋ ሪፖርት በእርግጥም ይሰማ ነበር። እንደ ማኅበረ ቅዱሳን ያሉ ማኅበራትና አንዳንድ በግል የሚንቀሳቀሱ የቅድስት ቤተ ክርስቲያን ልጆች ቤተ ክህነቱ መሥራት የነበረበትን ሥራ ሲሠሩ ሲታይ በእርግጥም ያሳዝናል። ሁለተኛ፣ ስርዓተ ቤተ ክርስቲያን ሊከበር ይገባል። ቅዱሳን ሐዋርያት ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ የተማሩትን ኋላም ለአበው ያስተማሩትን በየዘመኑም የተነሱ ቅዱሳን በመንፈስ ቅዱስ ተመርተው የሠሩት ሥርዓት አሁን ላይ በዘመን አመጣሽ ድፍረትና ከዚያም አልፎ የማንም መቀለጃ እየሆነ ይገኛል ከአልባሳት አሰፋፍ ጀምሮ እስከ ትልቁ ሥርዓተ ቅዳሴ ሥርዓት አምልኮ ድረስ በጥንቃቄ የተሠራውና በቅዱሳት መጻሕፍት ተሰፍሩና በቅዱስ ተውፊትም እዚህ የደረሰው ሥርዓት በእናውቃለን ባይ ደፋሮች መጫወቻ ሲሆን ማየት በእርግጥም አንገት ያስደፋል። አሁን ላይ ሁሉም ጠምጣሚ ሆኗል። ከመጠምጠም መማር ይቅደም ተሽሮ የተማረውም ያልተማረውም ካባ ይደርባል። ዋነኞቹ አዋቂ መምህራን ተገፍተው የደነቆረው ወንበር ይዞ ይናስሳል። እንደ ፍየል ወጠጤ እሳቱ ያልበረደለት ጎረምሳ በካባውና በጥምጣሙ ፎቶ ተነስቶ በማኅበራዊ ሚዲያ መልቀቅና ስለ ውበት በሚሰጡ አስተያየቶች መደሰት ያለመማሩና እህ ቢባል መልስ መስጠት የማይችል ባዶ መሆኑ አያሳስበውም። ይመክራሉ የሚባሉትም ታላላቆቹ አንድም በግድየለሽነት አንድም እንጀራ ሆኖባቸው እያዩ እንዳላዩ መሆንም መርጠው ዝም ብለዋል። መምህሩ ተገፍቶ ያልተማረው በጥምጣም ተደብቆ አላዋቂነት እያስፋፋ ነው። ቤተ መቅደሱ የጭፈራ ቤት የሆነ እስኪመስል አጋንንት እንደሰፈረበት ሰው በከበረው ቅዱስ ምስጋና ላይ ከላይ ወደ ታች መዝለል የሥርዓቱ አካል እስኪመስል በሚያሳፍር ሁኔታ ተለምዷል። ማን ይናገር? ሥርዓቱ የሚገዳቸው የቤቱ ቅናት ያቃጠላቸው መምህራን ቢጨንቃቸው በገሃድ ስጋታቸውን ቢገልጹ ሰሚ ግን ያለ አይመስልም። ማህሌት እኮ ተመስጦ ነበር። አረ በቅዱስ ያሬድ አምላክ በእውነቱ አረ በማህሌቱ እግራችሁን ከፍዝቅ እያደረጋችሁን ጣጤ የምትሉ ወገኖቻችን አረ ጥምጥማችሁ እስኪወልቅ ከበሮ ምስመቱ ወገኖቻችን አረ ተያይዘን እንውረድ አይነት በእውነት ቅኔ ማህሌቱ ላይ የምታደርጉ ወገኖቻችን አረ በእግዚአብሔር አረ በቅዱስ ያሬድ አምላክ በእውነቱ አረ ይሄ መቅሰፍት እንዳያመጣብን። ጎንደር በሆነ ዘመን እንደዛ ነበር ይባላል ማህሌት። በኋላ ግን ሱዳን ደርቡሾች ማህዲስቶች መጥተው ያን ብዙ ጥፋት ካመጠፉ በኋላ ከዛ በኋላ በሚገባ አስተካክለው እንደዚህ ዝብሎ ቸብቸባ እንደዚህ እንደዚህ ያለ ይለም እና አዲስ አበባ ይሄ እስኪስተካከል መከራ መምጣት አለበት። በእውነቱ እግዚአብሔር ከመከራ ይሰውረን። ያለ መከራ እንማርም። አረ በእውነቱ ቅኔ ማሕሌቱን አዘማመራችን በጣም በጣም በጣም። በሌሎች የምንጠላው እኮ እኛ ጋር የመጣው እንዴ? ሌሎችስ ምን አጠፉ እንዴ? ስላጠፉ አይደል እንዴ? እንዲህ ኦርቶዶክሳዊ መዝሙር ኦርቶዶክሳዊ ማለት እኮ በጣም የተረጋጋ ነው። እንደውም እኔ ባየኋቸው ምስራቅ ኦርቶዶክሳውያን ይሄ ድምፅ ማብያ እንኳን አይጠቀሙም ቅዳሴ ላይ፣ ምክንያቱም መጫወቻ አይደለም። ኦርቶዶክሳዊ ስርዓት አምልኮ መረጋጋት ነው። ከመላእክት ጋር ነው የምንቆመው። አሁን ድምፅ ማግያ፣ እሺ ጥሩ፣ ይሄ እንዲሰማ ነው፣ ግን ድምፅ ማግያው ድምፅ ማለካኪያ እንዲህ እንዳይሆን በጣም ተመስጦ ያስፈልገዋል። በእውነቱ የማህሌት እኮ የተመስጦ አገልግሎት ነው። መተያያማ እውቀት መግለጫ እና ማሟሟቂያ እንደዚህ እንዳይሆን በእውነቱ ሰይጣን በጣም ዝማሪዎቻችን ያደር ዘፈንን የሚያስንቁ ጩኸቶች እየመሰሉ መጥተዋል በሊቃውንቱ ሳይገመገሙ በየጓዳው ተቀናብረው በየሚዲያው የሚበተኑ ዝማሬዎች የዜማ ቃናቸውና ነፍስን የሚረብሹት ግጥሞቻቸው ብቻ ሳይሆን ማን እንደሰጣቸው በማይታወቅ ማይረጋቸው ዘማሪ ገሌ ብለው ቀሚሱን ለብሰው የሚመጡት ሰዎች ማንነትም ጭምር አሳሳቢ እየሆነ መጥቷል። የሥርዓት ምንጭ የሆነችው ቤተ ክርስቲያን ሥርዓት አልባዎች እየወረሯት ነው። በዚህ ሰንበት ትምህርት ቤቶቻችንም ከመዝሙር አዳራሽነት ሊወጡ ይገባል። ከጥቂት ተጠቃሽ ሰንበት ትምህርት ቤቶች ውጪ አብዛኛዎቹ ሰንበት ትምህርት ቤቶቻችን በመዝሙር ጥናት ቀን የሚሞሉት አዳራሾቻቸው በኮርስ ሰዓት ባዶ ይሆናሉ። መንፈሳዊ ትምህርቱ ከአገልግሎቱ ሁሉ በላይ ተቀዳሚ እንደሆነና ምናልባትም አስቀድሞ ሰንበት ትምህርት ቤት የተመሠረተበትም ዓላማ ይህ መሆኑ ሲረሳ ይስተዋላል። እነ ሀቢብ ጊዮርጊስ ምን ይሉ ይሆን? ምዕመኑ በዚህ ግራ ተጋብቶ በሌሎች ቢነጠግ ታዲያ ምኑ ይደንቃል? እግዚአብሔር ለቤተ ክርስቲያን መልካሙን ቀናት ያምጣ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።